ያልተስማማችበትን ነግረኛ ሄድ። በቃ ፕራንክ አድርጊያት እና ፕራንክ ስላደረገች ልታባሪያት። አሰላሙ አለይኩም ራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ ወለንድ ናል ዩቲዩብ ቻናል ጓደኞቻችን እና ተከታታዮቻችን እንዴት ናችሁ? ሰላም ናችሁ? ከእኔ ጋር ሰላም ነው፣ አልሐምዱሊላህ። እንግዲህ ያው ሰሞኑን ታውቃላችሁ፣ ሳዲያ ፕራንክ እያደረገች በጣም አዝገኛለች። ማድረግ ሳልፈልግ እኔም እስኪ አንድ ድል ልጠቀም ብዬ ነው። እስኪ ዛሬ ፕራንክ ሳይሆን ማጨናነቅ ነው እንጂ ፕራንክ አይደለም ግን እና ደህና ናችሁ ግን ያው የጠፋነው ትንሽ ስራ ቢዚ ስለሆነ ነው። ሰላም ነን። አልሐምድሊላ በዚ ቻናል ከለቀቅን ጋር እንዲህ ዘጠኝ ቀን ቆረን፣ ያው እኛ ችግራችን ምንድን ነው? አንድ ሁለት ሶስት ቪዲዮ እንሰራለን መልሰን ቆይተን 15 ቀንም ሆነ ወርም ሆነ ሁለት ወር ቆይተን መልሰን መምጣታችን አይቀርም። ወይ ስራው እንደመቃርገን አልሰራን ወይ አልተው ነው መሀል ላይ ነው ያለ ነው። እና ዛሬ እስኪ አንድ ፕራንክ አስብ ያለሁኝ ያው ፕራንክ አይደለም፣ በእርግጥ ያው ማጨናነቅ ማለት ነው። ልክ ባለፈው ልጅ ጠፋ ብላ ፕራንክ እንዳደረገችኝ ዛሬ ደግሞ ያው ፍቅር ሆኖ አልታውቃላችሁ፣ አጋዥዋ ጋ ሰራተኛዋ ጋ ማለት ነው። ይቅርታ ያው የለችም ብዬ ነው እንዳሰማይ ደግሞ ቅር እንዳይላት። እናንተም ይደብራችሁ አላውቃላችሁ፣ አውቃለሁ ማለት ያው ይደብራችሁ አላውቃለሁኝ። እና እስኪ እሷን ጠራትና፣ ትመጣለይ፣ የሆነ ነገር እነግራታለሁ። ከተስማማኝ ሰአዳን እናጨናንቃታለን፣ ካልተስማማኝ ደግሞ የተሻለ ነገር ፈልገን ሌላ ፕራንክ እናደርጋለን ማለት ነው። ስለዚህ ንጥራትና ሀሳቡ ልንገራት። ፊርዶስ ፊርዶስ፣ ስራ አልጨረሽም? ናይማ፣ እስኪ አንድ ጊዜ ያው በተመልካች ፊት የምጠይቅሽ ጥያቄ አለኝ። ነይ። እሺ፣ ነይ። እዛ ካሜራ አላ እንዳፈሪ። አይዞሽ፣ እዚህ ሁኚ። ነይ፣ አትፍሪ፣ ችግር የለውም። ነይ እዛ ምነው፣ ካሜራ እንደ አዲስ ልፈሪ ነው እንዴ? ለመድሻ አይደል? አሁንማ ሰዓት ያስለመደችሽ አይደል? እና ያው እንደምታዩት እንግዲህ ፊርዶስ፣ ማታ ላይ አንድ ሀሳብ ልነግርሽ ነበረና ከተስማማሽ። ሁልጊዜ ፕራንክ ታደርጉኛላችሁ ጻራ እና አንቺ አይደል? ስለዚህ እኔ ፕራንክ እንደምታረጉት እሷን ዛሬ ብናረጋት ምን ይመስልሻል? ትስማሚያለሽ? ያው እንደ ፕራንክ የሚያስደነግጣት ይመስለኛል። የሚያስደነግጣት ነው። ምን መሰለሽ ሀሳቡ? ሻንጣሽን ወይም ፌስታል ነገር ታነሽና ማለት ነው እቃሽን በቃ ስትመጪ ያሽውን እቃ ዙሮ ምንም ሆነምን ትመጪ ያሽውን እቃ ታነሽና፣ በቃኝ ነህር ነው እዚህ ቤት መስራት አልፈልግም። ካሜራ ላይ እያወጣሽ ነው እኔ መቀረጽ አልፈልግም። የቤት ስራ ትሰሪያለሽ ብላችሁ አምጥታችሁ ሌላ ቪዲዮ ምናምን እኔ አልፈልግም። ስለዚህ እኔ ለህር ነው ከቤት ትያለሽ። እኔ ደግሞ እሷን ምን አደረገች? ምን አርገሻን ነው ልጅቱን እያልኩኝ እሷ ላይ ጨዋለሁ ማለት ነው ትስማሚያለሽ? አይከብድም ከብዳልጋ አይከብድ ቀላል ነው። እኔ እኔን ያን ሁሉ ስታረግ እያልከበደ እንዴት ነው የሚከብደው? ባለ እሷ ላለ እንትላለ ማለት ነው። ያው እንድትጨነቅ እሷ እንድትጨነቅ ስላልፈለግሽ እኔ ሰረ እኔ እኔ ብቻ ማነው የፈረደብኝ? ተመልካቾች እናንተ ፈረዱኝ። እኔም ብቻ ማነው የፈረደብኝ? እና ሳዲ ወጣ ብላለች ይመስለኛል ለምን እንደሆነ ባላቅም፣ ቃለ ማድረስ ምናም መሰለኝ። ወጣችሁ ስመጣ ቤት አላገኘኋትም። ብቻ ያው የትነሽ ብዬ ደወልኩላትና ካሜራውን ደበቅ አድርጌ እንጀምረዋለን። እሷ እንደመጣች ቀጥታ አንቺ ፌስ ታልሽን አንስተሽ ለህር ነው ነው የምትይው። እኔ ደግሞ ምን እላታለሁኝ? መጀመሪያ ጀምራ ለህር ነው እያለኝ ነበረ። እስኪ እንግዲህ የትናንት ፍቅራችሁ በዚህ ይጋለጣል። የምር ነበር ወይስ እንዴት ነው የሚለውን አብረን ምና እናየውናል። እስከመጨረሻው ተከታተሉን ይሄ ቪዲዮ እንዳያመልጣችሁ እስኪ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አብራችሁን ቆዩ። እሺ እሷ ስተምንመጣ ካሜራውን እናጠፈዋለን። ከዛ እሷ ልትመጣ አካባቢ ወይም ደግሞ እደውልላትና የት ነሽ እላታለሁ። ስቀርም ካሜራውን ከዛም በኩል ይሁን ከዛም በኩል ይሁን እደብቅና ልካንቺ ፌስታሽን ሲዘሽ ትመጫለች ማለት ነው። ያው አልነግርሽም። ራሲ ቢድግ አድርገሽ ነው የምትመጪው። ለምለስትሪሽ ለወጣ ነው በቃ ከዚህ ቤት እኔ መስራት አልፈልግም። አጨናነቃችሁ በቃ ቪዲዮ ምናምን እያወጣች ስለዚህ ነው ቪዲዮን መስራት አልፈልግም። ስለዚህ ከዚህ ቤት ለወጣ ምናምን ነው እንግዲህ የምትለውን አብረን እናያለን። አሁን ወደ ስራሽ በኋላ ስትመጣ አንስተሽ ትመጫለች ትመጫለሽ ማለት ነው። እሺ ተመልካቾቻችን፣ ያው እንግዲህ ደውዬላን ነበር። እየመጣች ነው፣ እንጠብቃታል። እንደዙ እንዳ ፍርዶስ ሬዲ ሁኚ ሳዳ እየመጣች ነው። የት ሄደች ነው

ምን ለለምን እንደሆነ ጠይቅ። አፍ ላይ ወደፊት ሄደስ እያለች ነው። አውርታችሁበት ወይስ አላወራችሁበት? ምን ልትነጋገር ትችላለች? ምን ብላሽ ነው አንቺ አይደል ያለሽው? ምን አድርጋሽ ነው? አወል የተናገረች ነገር አለ ነኝ ምን አድርጋሽ ነው? ንገሪ። ይሁን እሺ፣ በቃ አንተ ወይም ኪድ እኔ ምን ነገር ይችላል እና ሰላም፣ ምን ሰላም ከሆናችሁ አንቺ ምን አድርጋሽ ነው እኮ ምክንያት፣ አንድ ነገር እኮ ሲሆን ምክንያት ያስፈልጋል አይደለም?

ችግር የለብኝም ስትለኝ ነው እንትን ያልኳት፣ እኮ እንዴት ችግር የለብኝም ማለት? ችግር የለብኝም፣ የሚቀረጽ ምናምን፣ ማንም የሚቆጣኝ የለ፣ ኖርማል ነው ስትለኝ ነው እንጂ ያስገድጃት አይደለም። ካሜራ ላይ ነው እኮ። እንደዚያ ከሆነ ለምን ነው? አይ እናንተ ጣራ ለካለ ትር በቃ እጅ በቃሽ፣ ደመወዟን ስጫት። እሺ፣ ቅርብ ያለሽ ነገር ካለ እሺ፣ ቅርብ ደመወዟን ስጫትና ትር በቃ። ለምን እንደው የምትረብሻት አንቺ? እዚህ ቅሬታዋን እኮ ነገረችሽ። ቪዲዮ ማውጣት አልፈልግም አለች። አቀርጭኛለችሽ እኔ ተስማምታችሁ መስሎኝ ነበረ። ለካ አስገድደሻት ነው። እና ታዲያ ካልተገደደች እሄዳለሁ ትላለች። አንተ አንተ ተቆጥታና ፈርታ ነው መስለኝ ከአንተ ፊት ፈርተሽ ነው። የፈራሽም ነገር አላለ ምኑን ትፈራለች? እኔ ምን የተናገረች ነገር አለ እንዴ ምኑን ትፈራለች? እኔ እና ታዲያ ለምን አበቃ ሳደኝ? ይሄ መቀረጽ አልፈልግም ብትለኝ እኮ አለችሽ እኮ መቀረጽ አልፈልግም እወጣለሁ ከቤትሽ እያለች ነው። እኔ አልቀረጻትም በቃ ካልፈለገች እንዴ። እና አትሄጂም ነው ይሄ እገታ ነው እኮ። አላልኳትም ማለልኳትም ግን ይቅር ሌላ ይሄ ምክንያት ሊሆን አይችልም እኮ ይሄ እኮ እገታ ነው። ምከሌ ልጅ አትሄጂም ብሎ ማስቀረጥ እገታ ነው እኮ ይሄ፣ ሌላ ምንም አይደለም።

እሺ አንተ ወጣና ቅር ያለት ነገር ካለ አውጪ ተባብለን ትሄጂ። እኔ አትሄጂም እኮ አላልኳትም፣ ግን ቅር ብሏት እንድትወጣ አልፈልግም። እኔ ለሄደላቸው እንድታወሩ ነው፣ ነገር አይመስለኝም ነበረ

እሱ ጥፋት ካለበት እኔ ይናገረዋሉ ስርዓት እንዴት አደርገዋለሁ ሆነ ጮሆች ከሆነ ምናምን እንደዚህ አድርግ ሌሎች ሌሎች ከሆነ እሱ ምንድን ነው እሺ ምንም ካላደረግኩሽ በቪዲዮ ብቻ ከሆነ በሌላ ጊዜ አላሰራሽም፣ አልኩሽ እኮ በጣም ፈርተሻል እኮ አሁን የምትነግሪኝ ነገር ኑሮ የሆነ በቃ ያስጨነቀች ነገር አላለ አሁን

እንጂ ለመሄድ አላሰብሽም። ቪዲዮ ምናምን ያችሁም ራሱ ሽት ነው እሱ። እንዴ የሆነ ብሄር ነው ብለሽ እና ጭንቃት ምናምን ብሎሻል። ሲመጣ ሲመጣ የራሱ ጉዳይ ምናምን

ምንድብራ? ነገረችሽ? ግራ ገባኝ። እንዳትናገሪ እንጂ ፕራንክ እናርገን ብሎኝ ነው አለችኝ። ቪዲዮ አልሰራ እንደግሜ። እንዴት ነገረችሽ?